ኢራን አሜሪካ ጦርነቱን የምትቀላቀል ከሆነ የአሜሪካን የጦር ቤዝ ለመምታት መዘጋጀቷን ስታስታውቅ እስላማዊ አብዮታዊ ዘብ ደግሞ የመጀመሪያውን ጄኔሬሽን የሆነውን ፋታህ ሚሳኤልን በእስራኤል ላይ መጠቀሙን ገልጿል። የእስራኤል አየር ኃይል የኢራንን ባላስቲክ ሚሳይል ጣቢያና የኒኩሌየር ፕሮግራሙ ላይ ጥቃት መፈጸሙን ገልጿል። ዶናልድ ትራምፕ አሜሪካን በኢራን ላይ በሚያካሄደው ጥቃት ለማሳተፍ አስቸኳይ ስብሰባ ሲያደርጉ፣ የኢራን አየር መከላከያ ደግሞ የእስራኤልን ዘመናዊ ድሮን መጥቶ መጣሉን አስታውቋል። ሙሉ ዝርዝር ዘነው እንደሚከተለው አቅርብላቸዋለሁ እስራኤል የኢራንን የኒኩሌየር ጣቢያ ሙሉ በሙሉ እንዲወድም የአሜሪካን እገዛ እንደሚያስፈልጋት ኒውዮርክ ታይምስ የአሜሪካን ባለስልጣናት ጠቅሶ መዘገቡን ተከትሎ ኢራን አሜሪካ በቀጥታ በዚህ ጦርነት የምትሳተፍ ከሆነ በመካከለኛው ምስራቅ የሚገኘውን የአሜሪካ የጦር ቤዝ ለማጥቃት እንደተዘጋጀች አስታውቃለች። እስራኤል ዘራይዚንግ ላየን የሚለውን መፎክር በማሰማት በኢራን ላይ ጥቃት መክፈቷን ተከትሎ በመካከለኛው ምስራቅ የሚገኝ 40 ሺህ የአሜሪካ ወታደር በተጠንቀቅ ቆሞ እንደሚገኝ ሮይተር ዘግቧል። ከምድር በታች ያለውን የኢራን የኒኩሌር ማብለያ ጣቢያ ማውደም የምትችለው አሜሪካ መሆኑ እስራኤል በመገንዘቧ አሜሪካ በዚህ ጦርነት ተሳትፋ የኢራን የኒኩሌር ጣቢያ ሙሉ በሙሉ ለማውደም ጥያቄ ማቅረቧን ተከትሎ በአሜሪካ ባለስልጣናት ሙሉ ጦርነት ይቀሰቀሳል በሚል ስጋት ውስጥ መግባታቸውና በቀይ ባህርም ያለው የሁቲ ታጣቂ ጥቃት መፈጸሙ እንደሚጀምር ስጋታቸውን እየገለጹ ይገኛሉ የአሜሪካ የአሜሪካ ባለስልጣናትም በኢራቅና በሶሪያ የሚገኙ የኢራን ደጋፊ ታጣቂዎች በአሜሪካ የጦር ሰፈር ላይ ጥቃት እንደሚሰነዝሩና ይህ የሚሆን ከሆነ አሜሪካ ወደ ሙሉ ጦርነት እንዳያስገባ ስጋት ፈጥሮባቸዋል። ዶናልድ ትራምፕ የኢራኑን የሀገሪቱ ከፍተኛ ሃይማኖታዊ መሪ አያቶላ አሊ ካሚኒ ተደብቀዋል፣ የት እንዳሉ ግን ጠንቅቀን እናውቃለን፣ ለማጥቃትም ቀላል ነው ሲሉ ገልጸዋል። አያቶላውን እስራኤል ለመግደል አቅዳ በአሜሪካ ውድቅ የተደረገባት ሲሆን አያቶላው በዚህ ስጋት መደበቃቸውና የት እንዳሉ እንደማይታወቁ ሲገለጽ ዶናልድ ትራምፕ ግን ቢደበቁም የት እንዳሉ ጠንቅቀን እናውቃለን ሲሉ በትሩዝ ሶሻል ሚዲያ አስታውቀዋል። ከዚህ በፊትም አንጋፋው የህዝቦላ መሪ ሀሰን ናስረላ በፈረንጆቹ አቆጣጠር መስከረም 27 2024 እስራኤል የገደለቸው ሲሆን ናስረላ የሞቱት በእስራኤል ቦምብ ቀጥታ ጥቃት ሳይሆን በቦንቡ ንዝረት መሆኑም ተገልጾ ነበር። አሁን እስራኤል በአያቶላሁ ላይ ይህንን አይነት ጥቃት ከፈጸመች በእስራኤልና በኢራን አስፈሪ ጦርነት ይቀሰቀሳል በሚል እስራኤል ከዚህ አይነት ጥቃት እንድትታቀብ ወዳጁ አሜሪካን ጨምሮ የዓለም መሪዎች እያስጠነቀቋት ይገኛሉ። አሁን በወጡ መረጃዎች ደግሞ የፎርዶውን የኒውክሌር ጣቢያ ለማውደም ዶናልድ ትራምፕ መወሰናቸውን ጀሩሳሌም ፖስት ዘግቧል። ዶናልድ ትራምፕ ይህን ውሳኔ የወሰኑት ቴህራን በአሜሪካ የቀረበላትን ስምምነት ካልተቀበለች ጥቃት እንደሚፈጽሙ አረጋግጠዋል። ትራምፕ ከኢራን ጋር ለመደራደር ፍላጎት እንደሌላቸውና የቴህራን የኒውክሌር ፕሮግራም እቅድ የሚያቋርጡበትን የመጨረሻ ድርጊት ለመፈጸም እንደተዘጋጁ ለጋዜጠኞች ሲናገሩ፣ የዶናልድ ትራምፕ ሀሳብ ከቀን በቀን እየተቀያየረ ቢገኝም የኢራን የኒኩሌር ጣቢያ ለመምታት ግን ደጋግመው እየተናገሩ ይገኛሉ። የእስራኤል አየር ኃይል የኢራንን ባላስቲክ ሚሳይል ጣቢያ ማጥቃቱና የኒኩሌር ፕሮግራሙ ላይ ጥቃት መፈጸሙን ገልጿል። የእስራኤል አየር ኃይል መጠነ ሰፊ የሆነ ጥቃት ማክሰኞ ለሮባ አጥቢያ በኢራን ላይ እያደረሰ ሲሆን በዚህ ጥቃትም የኒኩሌር ሴንትርፊዩጅን ጨምሮ በርካታ የሚሳይል ማምረቻ ተቋማት ላይና ማስወንጨፊያዎች ላይ የተነጣጠረ ድብደባ ማካሄዳቸውን ገልጸዋል። በዚህ ጥቃት ሀምሳ የጦር ጀቶችን የተጠቀመች ሲሆን እነዚህ ሀምሳ ጀቶች በሀያ የኢራን ተቋማት ላይ ጥቃት ማድረሳቸውንና ይህንን ጥቃትም ለመፈጸም የእስራኤል የስለላ ድርጅት እንደመራው ገልጸዋል። እስራኤል የኢራን የሚሳኤልና የኑክሌር ጣቢያዎች ሙሉ በሙሉ እስኪወድሙ ጥቃቷን እንደማታቋርጥ አስታውቃለች። ጀሩሳሌም ፖስት እንደዘገበው ዛሬ አዳሩ እስራኤል ከእስካሁኑ የበለጠ የጦር አውሮፕላኖችን በኢራን ላይ በተለያዩ ሰፈሮች ላይ ጥቃት መፈጸሟን ዘግበዋል። እስራኤል ለጥቃቱ በተነጣጠሩ ቦታዎች የሚገኙ የቴህራን ነዋሪዎች ለቀው እንዲወጡ ካስታወቀች በኋላ ዛሬ አዳሯን የአየር ላይ ቦምቦችን ስታዘንብባት ባታድራለች። የእስራኤል መከላከያ ሰራዊት ቃል አቀባይ በኤክስ ገጹ ላይ ባሰፈረው ጽሑፍ በቴሄራን 18 ወረዳዎች ያሉ ነዋሪዎች አካባቢው ለደህንነታችሁ ለቃችሁ ወጡ ማለቱን ተከትሎ የቴሄራን ሕዝብ ወደ አዘርባጃንና ወደ ሌሎች አገሮች መሰደዳቸው ተገልጿል። ኢራን ከእስካሁኑ ቀለል ባለ ሁኔታ ወደ እስራኤል 30 ሚሳይሎችን ብቻ ሶንጭ ፈራለች። የኢራን የዜና ምንጮች ይዘውት በወጡት መረጃ የኢራን እስላማዊ አብዮታዊ ዘብ ፈርስት ጀኔሬሽን ፋታህ ሚሳይል ተጠቅማ ዛሬ ሮብ ጠዋት በእስራኤል ላይ ጥቃት መፈጸማቸውን ዘግበዋል። ኢራን ይህንን ሚሳይል መጠቀሟና በዚህ ሚሳይል ጥቃት የኢራን አየር ክልል ሙሉ በሙሉ መቆጣጠሯን አብዮታዊ ዘብ ጠባቂው አስታውቋል። እስላማዊ አብዮታዊ ዘብ ጠባቂው እንዳለው ይህ ሚሳኤል የእስራኤል የአየር መከላከያ መሳሪያ በማለፍ በጽዮን ምድር ከባድ ጥቃት መፈጸማቸውን ገልጸዋል። ዶናልድ ትራምፕ አሜሪካን በኢራን ላይ በሚያካሄደው ጥቃት ለማሳተፍ አስቸኳይ ስብሰባ አድርገዋል። እስራኤል በኢራን ላይ እያካሄደች ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሀውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣኖቻቸው ጋር አድርገዋል። አንድ ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከል ላይ እየፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን መሆኑን ሲቪኤስ ኒውስ ዘግቧል። ነገር ግን ምሽት ላይ በተካሄደውና የትራምፕ የቅርብ አማካሪዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃቱ ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱ ተዘግቧል። ዶናልድ ትራምፕ ለቀናት ኢራን ወደ ኒውክሌር ድርድር እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ እስራኤል በኢራን ላይ በከፈተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን ጀምረዋል ተብሏል። ማክሰኞ ማታ በተካሄደው የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ዶናልድ ትራምፕና አማካሪዎቻቸው የኢራን የኒውክሌር ማዕከላትን ለማጥቃት በሚ የሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህ ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርዱ የተባለው የኢራን ማበልጸጊያ መሆኑ ሲነገር፣ ይህንን ከመሬት በታች የሚገኝ ማዕከል ለማውደም የሚያስችል ቦምብ ያላት አሜሪካ ብቻ መሆኑ ይታወቃል። ሲቢኤስ ኒውስ እንደዘገበው የፕሬዚዳንት አማካሪዎች አሜሪካ በጦርነት ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ አልቻሉም ብሏል። የአሜሪካ እና የእስራኤል መገናኛ ብዙሃን ከአስቸኳይ ስብሰባ በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን አይነት ጉዳይ እንደተወያዩ እስካሁን አልታወቀም። ባለፉት ሶስት ቀናት የአሜሪካ የጦር ጀቶችና ቦምብ ጣይ አውሮፕላኖች ነዳጅ የሚሞሉ ቢያንስ 30 ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙም ተደርጓል። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጇ እንድትሰጥ መልእክት ሲያስተላልፉ ነበር። ለዚህ ምላሽ የኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ በማህበራዊ ሚዲያ ላይ በተከታታይ በሰጡት ምላሽ አገራቸው ከጽዮናውያን ጋር ፈጽሞ እንደማይስማሙ ገልጸዋል። የኢራን አየር መከላከያ የእስራኤልን ዘመናዊ ድሮን መጥቶ መጣሉን አስታውቋል። የኢራን አየር መከላከያ ኃይል በማዕከላዊ ስፋት ግዛት ውስጥ ጥቃት ለመፈጸም የተሰማራ ሄርሜስ የተባለ ዘመናዊ የእስራኤል ድሮን መትቶ መጣሉን የኢራን መንግስት ቴሌቪዥን አስታውቋል። የጣቢያው ዘጋቢ ድሮኑ ከወደቀበት ስፍራ ካለ ስብርባሪ ጎን ቆሞ ተመቶ የወደቀው በአገሪቱ ሰዓት አቆጣጠር ዛሬ ንጋት 11 ሰዓት ላይ መሆኑን ገልጿል።